ውድ ተመልካች አድማጮቻችን፣ እንደምን ከርማችኋል? በዛሬው ኳስ አለም ፕሮግራም የኮሎምቢያ ብሔራዊ ቡድንና ለጀርመኑ ባየር ሙኒክ በአጥቂ መስመር ላይ የሚጫወተው የሉዊስ ዲያዝ አጭድኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለጀርመኑ ባየር ሙኒክ ክለብ የሚጫወተው ሉዊስ ዲያዝ ማን ነው? በሙሉ ስሙ ሉዊስ ፈርናንዶ ዲያዝ ማርላንዳ ተብሎ የሚጠራው ኮሎምቢያዊ ፕሮፌሽናል እግር ኳስ ተጫዋች የተወለደው እንደ አውሮፓውያን አቆጣጠር ጃኑዋሪ 13 ቀን 1997 ሲሆን ተጫዋቹ ለቡንደስሊጋው ክለብ ባየር ሙኒክ እና ለኮሎምቢያ ብሔራዊ ቡድን በግራ ክንፍን በበኩል በመጫወት ላይ ይገኛል። ሉዊስ ዲያዝ ተወልዶ ያደገው በዛው በኮሎምቢያ ለጓጂራ ክፍለ ሀገር ውስጥ ባለአንድ ራስ ተብላ በምትጠራው ቦታ ሲሆን የእናቱም የአባቱ የዘር ግንድ እንደሚመዘዘው ከዛው ከኮሎምቢያ ነው። አባቱ ሉዊስ ማኑኤል መደበኛው ሥራው አማተር እግር ኳስ አሰልጣኝ ሲሆን ለበርካታ ዓመታትም በሀገሩ የከሰል ማጮሻ ድርጅት ሰራተኞችን ያሰለጥን ነበር። በዚህም አጋጣሚ ልጁ ዲያዝን ወደ ማሰልጠኛው ቦታ በተደጋጋሚ ወስደው ስለነበር ዲያዝም ጨዋታዎችን ከመመልከት በዘለለ ዕድሜው ስድስት ሲሞላ በዚያው በማሰልጠኛው መለማመድን ጀመረ። ከዲያዝ በተጨማሪ አባትየው የዲያዝን ታናሽ ወንድምም በማሰልጠኛው በመውሰድ እንዲለማመድ ያግዘው ስለነበር በአሁኑ ወቅት ጂስ ዲያዝም ፕሮፌሽናል ተጫዋች ነው። ሉዊስ ዲያዝ በክለብ ደረጃ መጫወት የጀመረው በአትሌቲኮ ጁኒየር ክለብ ውስጥ ሲሆን በዛም ወጣቶች ቡድን ውስጥ ከ2014 2016 ለሁለት ዓመታት ከተጫወተ በኋላ በሀገሪቱ በሁለተኛው ሊግ ውስጥ በሚሳተፈው ባላንኩላ ወደ ተባለ ክለብ አመራ። በባላንኩላም የአንድ ዓመት ቆይታ አድርጎ የቀድሞ ክለቡን የአትሌቲኮ ጁኒየር ዋና ቡድን እንደገና ተቀላቀለ። በዛም ሁለት ዓመትን ተጫውቶ ብቃቱና የእግር ኳስ ክህሎቱን አዳብሮ በአሁኑ ሰዓት ወደ ሚጫወትበት የጀርመኑ ክለብ ባየር ሙኒክ ከመቀላቀሉ በፊት ለፖርቹጋሉ ፖርቶና ለእንግሊዙ ሊቨርፑል ተጫውቷል። ከክለብ ስራው በተጨማሪ ሉዊስ ዲያዝ ለሀገሩ ኮሎምቢያ ብሔራዊ ቡድን ከአመት በታች ቡድን ውስጥ የተጫወተ ሲሆን በአሁኑ ሰዓት ደግሞ ለዋናው ብሔራዊ ቡድን በመጫወት ላይ ይገኛል። የሉዊስ ዲያዝ የክለብ ታሪክ ምን ይመስላል? ሉዊስ ዲያዝ በልጅነቱ አባቱ ያሰለጠነበት በነበረባቸው አካዳሚዎች ለረዥም ዓመታት ሲሰለጥን ከቆየ በኋላ ጎል በ2014 ዕድሜው 17 ሲሞላ የመጀመሪያ ክለቡ የሆነውን አትሌቲኮ ጁኒየርን ተቀላቅሎ በመጀመሪያዎቹ ጨዋታው ባሳየው ብቃት የክለቡን አስተዳዳሪዎችና አሰልጣኞች አስደነቀ። ይህንንም ብቃቱ ተከትሎ በኮሎምቢያ ያሉ ክለቦች ሉዊስ ዲያዝ ላይ ትኩረታቸውን መጣል ጀምረው የሁለት ዓመት የአትሌቲኮ ጁኒየር ቆይታ ሲያበቃ የባለንኩራ ክለብ በ2016 ወሰደው። ያዝ ምንም እንኳን በእግር ኳስ ቴክኒኩ የተዋጣለት ቢሆንም የሰውነት አቋሙ ጥያቄ ውስጥ የገባ ስለነበር በባራንኩላ ክለብ የሚገኙ የሰውነት አቋም አሰልጣኞች በዋነኝነት ትኩረት ይሰጡት ነበር እና በአጭር ጊዜ ውስጥ ማቆመ መስተካከል ጀመረ። ይሁን እንጂ ለዚህ ክለብ የፈረመው ለአንድ ዓመት ብቻ በመሆኑ በቆይታውም በጠቅላላው 34 ጨዋታዎችን አድርጎ ሶስት ጎሎችን አስቆጥሮ ቀደም ብሎ የነበረበትን ክለብ አትሌቲኮ ጁኒየርን እንደገና ተቀላቀለ። ዲያዝ ለሁለተኛ ጊዜ አትሌቲኮ ጁኒየርን ከተቀላቀለ በኋላ ይጫወት የነበረው ለዋናው ቡድን በመሆኑ የእድሜ ታላላቆቹ ከነበሩ ተጫዋቾች ጋር የመጫወት እድል በማግኘቱ በየጊዜው የኳስ ችሎታው እየጨመረ ሄድ ጀመረ። ተመልሶ ክለቡ ለሁለተኛ ጊዜ ከተቀላቀለ በኋላ በክለቡ ሁለት ዓመታትን ያሳለፈ ሲሆን በቆይታውም በጠቅላላው 67 ጊዜ ተጫውቶ 15 ጎሎችን በስሙ አስመዝግቦ ወደ ቀጣዩ የፖርቹጋል ክለብ ፖርቱ አመራ። በጁላይ 10 2019 ዲያዝ ለፕሪሜላ ሊጋው የፖርቹጋሉ ክለብ ፖርቶ ለአምስት ዓመት ኮንትራት በ7 ሚሊዮን ዩሮ መፈረሙ ይፋ ተደረገ። ዲያዝ በኦገስት ሰባት ፊርማውን ተከትሎ የመጀመሪያ ጨዋታውን ፖርቶ የሩሲያውን ክራስኖዳር በአውሮፓ ክለቦች ዙር ማጣሪያ ጨዋታ ላይ አንድ ለዜሮ ሲያሸንፍ ተቀይሮ ገብቶ ተጫወተ። ከስድስት ቀናት በኋላ በመልሱ ጨዋታ ቡድኑ ምንም እንኳን ሶስት ለሁለት ቢሸነፍ እሱ ግን ለክለቡ የመጀመሪያውን ጎሉን አስቆጠረ። በመቀጠል በኦገስት 10 በፕሪሜራ ሊጋው ፖርቶ በጊል ቪንሴንቴ ሁለላን ትሪምፍ ሲያስተናግድ አሁንም ተቀይሮ ገብቶ ተጫወተ። ከሳምንት በኋላ ደግሞ በመጀመሪያው አሰላለፍ ተካቶ ቡድኑ ቪክቶሪያ ጉማሪሽን 4 ለ0 ሲያሸንፍ የመጀመሪያውን ግብ አስቆጥሯል። ዲያዝ በፖርቶ ቤት በመጀመሪያው ውድድር ዘመን በጠቅላላው 50 ጨዋታዎችን አድርጎ 14 ጎሎችን ሲያስቆጥር ፖርቶ የሊጉንና የታካ ደ ፖርቹጋልን ዋንጫ እንዲያሸንፍ ከፍተኛውን አስተዋጽኦ አበርክቷል። በቀጣዩ ውድድር ዘመን በኦክቶበር 21 2020 ፖርቶ በማንቸስተር ሲቲ 3 ለ1 ሽንፈት በአውሮፓ ቻምፒየንስ ሊግ ሲያስተናግድ ዲያዝ ብቸኛውን የፖርቶንና የመጀመሪያ ቻምፒየንስ ሊግ ጎሉን ለራሱ አስቆጠረ። ዲሴምበር 23 ደግሞ ዲያዝ በ2020 ሱፐርታካ ካንዲዶ የኦሊቬራ ዋንጫን ፖርቶ ተቀናቃኙን ቤኔፊካን ሁለት ለዜሮ ሲያሸንፍ ተቀይሮ ገብቶ ሁለተኛውን ጎል በማስቆጠር በአስተማማኝ ቡድኑ አሸንፎ እንዲወጣ አድርጓል። በዚሁ መልኩ ዲያዝ በቀጣዩም ዓመታት ድንቅ ብቃቱን በፖርቶቤት ሲያሳይ ቆይቶና በአጠቃላይ 125 ጊዜ ተጠውቶ 41 ጎሎችን ከመረብ በማሳረፍ ወደ ቀጣዩ ክለቡ የእንግሊዙ ሊቨርፑል አመራ። በጃንዋሪ 30 2022 ዲያዝ በ45 ሚሊዮን ዩሮ መደበኛ ክፍያና በ15 ሚሊዮን ዩሮ ደግሞ በተጨማሪ በሚታሰብ ለእንግሊዙ ክለብ ሊቨርፑል የአምስት ዓመት አመት ኮንትራት መፈረሙ ይፋ ተደረገ። ፊርማውንም ተከትሎ በፌብሩዋሪ 6 የመጀመሪያ ጨዋታውን ተቀይሮ ገብቶ ያደረገ ሲሆን በዚሁም ጨዋታ ቡድኑ በኤፌ ካፕ አራተኛው ዙር ላይ ከካርዲፍ ሲቲን 3 ለ1 ሲያሸንፍ ለአንዱ ጎል መገኘት አስተዋጽኦ በማድረግ ስራውን ጀመረ። ከ13 ቀናት በኋላ ደግሞ ሊቨርፑል ኖርዊች ሲቲን 3 ለ1 ሲያሸንፍ ለክለቡ የመጀመሪያ የሆነውን ጎል አስቆጠረ። በሜ 3 2022 ዲያዝ ቻምፒየንስ ሊግ ግማሽ ፍጻሜ ጨዋታ ሊቨርፑል ከሜዳው ውጭ ቪያሪያልን 3 ለ2 ሲያሸንፍ ሁለተኛውን ጎል አስቆጥሮ ቡድኑ ወደ ፍጻሜ እንዲያልፍ የበኩሉን ድርሻ በረከተ። በፍጻሜው ጨዋታ ግን ቡድኑ በሪያል ማድሪድ አንድ ለዜሮ ተሸንፎ ለዋንጫው ሳይታደል ቀረ። ይሁን እንጂ በሚያስራራበት ደረገው የ2022 የኤፌ ዋንጫ የፍጻሜ ጨዋታ ሊቨርፑል ቼልሲን አሸንፎ ዋንጫ ሲያነሳ ዲያዝ ባሳየው ብቃት የጨዋቱ ኮከብ ተባለ። ዲያዝ በመጀመሪያው ወር በአዲሱ የውድድር ዘመን በወሩ አራት ጎሎችን በማስቆጠርና ሶስት ለጎል የሚሆኑ ኳሶችን አመሻሽቶ በማቀበል የጀመረ ሲሆን፣ ይህም ሊቨርፑል ቦርንሞዝን 9 ለዜሮ ባሸንፈበት ጨዋታ ሁለት ጎሎችን ያስቆጠረውም አካቶ ነበረ። ዲያዝ በአጠቃላይ በሊቨርፑል ቤት በቆየባቸው አራት ዓመታት ተኩል ጊዜያት ለክለቡ ውጤታማነት ከፍተኛ አስተዋጽኦ ከማድረጉ በዘለለ በቆይታው በአጠቃላይ 148 ጊዜ ተጫወቶ 41 ጎሎችን ያስቆጠረ ሲሆን 23 ጎል ለሚሆኑ ኳሶች ደግሞ አመቻችቶ አቀብሏል። ዲያዝ በአሁኑ ሰዓት የሊቨርፑል ቆይታውን አጠናቆ በጁላይ 30 25 ጀምሮ ለጀርመኑ ቡንደስሊጋው ክለብ ባየር ሙኒክ በ75 ሚሊዮን ዩሮ የአራት አመቱ ሊፈረሙ በመጫወት ላይ ይገኛል። በዚሁም በቆየበት አጭር ጊዜ ውስጥ ለባየር ሙኒክ 10 ጊዜ ተሰልፎ ተጫውቶ 6 ጎሎችን ያስቆጠረ ሲሆን አራት ጎል ለሆኑ ኳሶች ደግሞ አመቻችቶ አቀብሏል። የሉዊስ ዲያዝ የብሔራዊ ቡድን ተሳትፎ ምን ይመስላል? ዲያዝ በ2017 ለኮሎምቢያ ዕድሜያቸው ከ20 ዓመት በታች ቡድን ውስጥ ተመርጦ ሲጫወት ከቆየ በኋላ ከ2018 ጀምሮ ደግሞ ለዋናው ብሔራዊ ቡድን በመጫወት ላይ ይገኛል። ዲያዝ የመጀመሪያው የዋናው ብሔራዊ ቡድን ጨዋታ ያደረገው በሴፕቴምበር 11 2018 ኮሎምቢያ የወዳጅነት ጨዋታ ከአርጀንቲና ጋር ባደረገ ብችበት ጊዜ ሲሆን በውጤቱም 0 ለ0 አቻ ተለያይተው ነበር። ዓለም አቀፍ ጎሎን ለብሔራዊ ቡድኑ ማስቆጠር የጀመረው ደግሞ ቡድኑ በማርች 26 2019 አሁንም በወዳጅነት ጨዋታ በደቡብ ኮሪያ ሁለት ለአንድ በተሸነፈችበት ጊዜ ነበር። ዲያዝ ብራዚል ባስተናገደችው የ2019ና የ2021 ኮፓ አሜሪካ የዋንጫ የብሔራዊ ቡድኑ አባል የነበረ ሲሆን እንዲሁም አሜሪካ ባዘጋጀችው ደግሞ የ2024 የኮፓ አሜሪካ ዋንጫ አባልም ነበረ። እስካሁን ለብሔራዊ ቡድኑ በመጫወት ላይ ሲገኝ ይህንንም ፕሮግራም እስካዘጋጀንበት ጊዜ ድረስ ለቡድኑ 67 ጊዜ ተጫውቶ 20 ጎሎችን ከመረብ አሳርፏል። ሉዊስ ዲያዝ በርካታ ስኬቶችን በግሉ የተገዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። በ በ2021 በኮፓ አሜሪካ የወርቃማ ጫማ አሸንፏል። የኦክቶበር እና የኖቬምበር 2021 ወራቶች ፕሪሜራ ሊጋው ኮከብ ተጫዋች ሆኖ ሲመረጥ በፖርቹጋል የሚታተመው አጆጎ የተባለው ጋዜጣ የ2021 ምርጡ ተጫዋችን ብሎ ሰየሙታል። በኦገስት 2024 ያገባው ጎል በቢቢሲ ምርጧ ጎል ተብላ የተመረጠችለት ሲሆን የኦገስት 2025 ምርጧ የቡንደስ ሊጋውም ጎል የእሱ ነበረች። ውድ ተመልካች አድማጮቻችን የታዋቂውን ለኮሎምቢያ ብሔራዊ ቡድንና ለጀርመኑ ባየር ሙኒክ ክለብ በአጥቂ መስመር ላይ የሚጫወተውን የሉዊስ ዲያዝ አጭር ኳስ ታሪክ የዳሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቅን ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማች ተመልካቾቻችን ደግሞ ሼር እና ኮሜንት በማድረግ እንደ ሁልጊዜው ለዝግጅቶቻችን ድጋፋችሁን እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።